ባቡሬን አልፈልግም። የራስ ጉዳይ ከአሁን በኋላ ኔ የራሴን ህይወት ነው እንጂ መኖር የምፈልገው ከሌላ ወንድ ጋር ፍቅረኝ አለኝ የለኝም እያልኩ የምጫጭ አለበት የማጠፈውም አንዳችም ጊዜ የለኝም ብሎም ነበረ። ነገር ግን ባቡሬ በጓደኝነት መልኩ እንደሚወዳት እየገለጸላት፣ እንዲሁም ወደፊት ደግሞ የራስን ህይወት እንደሚኖር ነበር የነገራት ቢሆንም ሊሊ በዚህ ጉዳይ አልተስማማችም ነው። እንዴት እንደዚህ ያስበኛል? በማለት እንግዲህ ከቤት አባረዋለች። ከቤት ካባረችውም በኋላ ደበርበር ብሎታል። ባቡሬ ደብሮት ደብሮት ነበረ። ይሁን እንጂ እንደምንም ብሎ እንግዲህ በመንገድ አደ ያገኘችው እና ባቡሬ ዛሬ በሰላም ነው ብላ ስጠይቀው፣ በቃ እባክሽ ደብሮኛል አጭ ጎድንሽ ጉዙም ብለ ከመሬት ተነስታ አባረረችው ይሏታል። ምነው በቃ እንደዚህ ነው? እሺ በቃ እንደዛ ትናደች። ለማንኛውም እኔ ምን ያናግራታለሁ እና ጓደኛዬን ችግሩም እንደሆነ ደግሞ አስታርቃቸዋለሁ በማለት ወይ ማለት አደይ ለማስማማት እና በሁለታቸው መካከል ያለውን ነገር ምንድን ነው በማለት ለመፍታት ቀጥታ ወደ ሌሊ ሄዳ ነበር። ከሌሊ ጋር ከሄዱ በኋላ ሽሙናቸውን የተደባበራቸው ስትላት እንግዲህ አደይ ይህንቶች እንድትጎጂብኝ አልፈልግም፣ ጥሩ ህይወት እንድትኖር ነው የምፈልገው ብትላት፣ አደይ ሌሊ ግን በቃ ወይኔ በጣም ተሸውቻለሁ እኮ ለካሱ ስለሌላ ነበር የሚሆነው በጣም ፈጥኝ ያለው ለውሳኔ በማለት ጉዳዩን ተነግራታለች ማለት ነው። አደይም ይቅርታ ጠይቂው ትላታለች። በዛ ጉዳይ እንግዲህ ይቅርታ ለመጠየቅ ይስማማሉ። ዴብም እንግዲህ ወደ ገጠር ይሄዳለሁ በማለት ብዙ ነገሮችን እያቀደ ነው። ነገ ነገ ነገ ነገ ይሄዳለሁ ይላል። ነገ መቼ ነው እንዲህ? ኧረ ዴብ ሳለቻችሁም ሳለቻችሁም ሳለቻችሁ ነው። አሁንስ ነገ ነገ እያላችሁ። ያ ዳይመንድም ሲጠየቅ እኔ እና ዴብ እኮ ወደ ገጠር ልንሄድ ነበረ ግን እየሱን እየፈለኩ ነው ያንን መፈላለግ ሆነ ምንም ሊገጣጠሙላቸው አልቻለም። ዴብ እንግዲህ የሊሊን ምክር በመፈለግ ወደ ሊሊ ቤት መጥቷል። ሊሄድ ነበር ያደይን እናት እንዴት ነው ማደርጋት ማለት የምትመክሬ ነገር አለ ወይ በማለት ሲነግራት፣ በቃ ጥሩ ነው ማድረግ መሄድ አሪፍ ነው ፈቃድ መጠየቅ ጥሩ ነው ብለዋለች። ግን የሚገርመው ነገር ዴብ እንግዲህ ሊሊ ሊያማክር መጥቶ ባቡሬ በመጣ ጊዜ ግን ሊሊ የዴብን ጉዳይ ትታ ወደ ባቡሬ ነበር የዞረችው። ይሁን እንጂ ዴቪድ እንግዲህ እሷን ምክር ፈልጎ ቁጭ ባለበት እሷ ወደ ባቡሬ ስትዞር፣ ዴቪድ ሄድሊይ ተገርሞ ጸጥ አለ። ወዲያውኑ እንግዲህ ያው ትዛላትና፣ ዴቪድ ወይኔ ይቅርታ ዴቪድ፣ ተው ተውኮ አይደለም ይቅርታ በማለት ትመለስለታለች። እሺ ችግር የለም በማለት እንግዲህ ዴቪድም ጉዳዩን ቀለል ያድርገዋል። ይሁን እንጂ ባቡሬ ወደ ገጠር መሄድ ከፈለግ ወይም ደግሞ ሰው ከፈለግ ራሱ መሄድ ሊችል ይችላል። ስለዚህ ምንም ችግር የለውም። አብሬ መሄድ ከፈለግ እሄዳለሁ፣ ታገዛለሁ ሲለው አይ ችግር የለውም ዳይመንድ ሀገሩን ስለሚያውቀው በዛ ላይ ደግሞ የአዴ አባት ራሱ በጣም ቀላል ሰው አይደለም እና በዛ በዛ ጉዳይ አንተ መሄድ የለብህም ችግር ውስጥ ልጥልህ አልፈልግም አንተን በማለት ነበር የመለሰለት ያው እንጂ እሺ በማለት እንግዲህ አጅሬ ጉዳዩ እንግዲህ ያው በጥሞና አዳምጠው ተመልሷል ማለት ነው። በሌላ በኩል እንግዲህ አጅሬ ትልዱ ባቡሬን ትፈልገዋለች። ነገር ግን ባቡሬ ደግሞ እንደማይፈልጋትና እሱን የሚመስል ሰው ደግሞ እንደምታገኘው ይነግራታል። እንዲሁም ደግሞ በየመንገዱ በምታገኛቸው አጋጣሚዎች እያንዳንዱ በቃ አትከታታይ ይላታል። እሷ ደግሞ አታነግራ የምትሰማ ሰው አይደለችም። በጣም የምትከታተለው የምትፈልገው ቅምጥልም፣ እንግዲህ አጅሬ ያው ኪንጎን መከተሏን አላቆመችም። በዚ የተነሳ እንግዲህ አብሬ እና ትውልሽ አንቺ ከወደድሽው ሁል ጊዜ መከተል የለብሽም። እሱም አስቦች ፈልጎች ሊከተልሽ ይገባል የሚል ምክር ሲሰጠን ነበረ። ይህ እውነቷን ነው። ሴት ከወደደች ሰው ትከተለዋለች ስለምትወድ ያነው። ወንድ ግን ደግሞ አንዳንዴ ወንዶች ራሳቸው ወደኛ እንዲመጡ ማድረግ ጥሩ ነው። ይህ በጣም አሪፍ ምክር እና ወሳኝ ምክር ነው የተሰጠችው። ይሁን እንጂ ቅምጥል ያው ቢከፋትም፣ ሽማሚ የተረዳችሽ አለው ገብቶኛል በማለት ነበር የመለሰችው። ቤዛ አስመሳይዋ ሁሌም እንግዲህ ነገር የማያልቅባት ዛሬም ተመልሳ ወደ እነ ፍቅር ቤት መታ። እማዬ ቅበሬኛ አሸኝ በቃ እናቴ እኮ ታማ ምሰጣት ገንዘብ አጣው ማሳከሚያ አጣው ለተወሰነ ጊዜ አበድሪኝ ትላታለች። እንግዲህ የፍቅር እና እቲ በጣም ጥሩ ሰው ስለሆነች በቃ ችግር የለውም እንዳውም እኮ ታማ ላይ ካልሽ በኋላ በጣም እያሰብኩ ነበረ ገንዘብ እንዳበድሮች ግን ታመጫለች ትላታለች። ወይኔ ቤዛ በቃ ተጫወተችባት። ማሚን ፍቅር እንግዲህ እባክሽማ ያትመኛት ይች ልጅ በጣም አስመሳይ ናት። ሲጀመር እኮ ከቤቱ ይጀት አለራስ ማንም የለ እናት የሚባል ነገር እራሱ የላትም። ማለች ብዙም እንደ ታመመ ሰው ታዲያ ግን ቤት ነው እንጂ እኮ የሚኖረው ቤት ውስጥ አይቀመጥም በማለት ሲሆን ጥጥት አደርጋታለች። ይሆን እንጂ መቼም ማንጫ አያርቅብሽ በማለት እንግዲህ ፍቅር ዝም ትላታለች። እናቷም ፍቅር ዝም ብለሽ ሰውን ከመሬት ተነስተሽ አትጥይ ብዬሻለሁ፣ ስለዚህ ገቤት ትላታለች። ወደ ውስጥ ትገባል የው እየተናደደች፣ ቢሆን ይህም እንግዲህ ወደ ገጠር መሄዱን ስላወቀች ፍቅር ምንድን ነው ያለችው፣ እባክህን እና በቃ ወደ ገጠር አብራስ አስፈቅዳ እንደምትሄድ እንዲሁም ደግሞ አሹ በዚ ውስጥ እንዲረዳት ገጠሩን እንዲወስታት ነበር የጠየቀችው። እናቴ ከምትከፍል ገንዘብ እጥፍ ልክፈልህ እና ውሰደኝ አሹ እንግዲህ የፍቅር ስራ ስለሚያውቅ በቃ መጀመሪያ ሄደሽ ስራቸውን ልታበላሽ ነው አይደለ? እንዳይጋቡ ልታረጊ ነው አይደል? ስለዚህ አንቺ ከፋተን የመች መች ጠፋኝ? ወይ እሱ የሚየልሽ ቀብራረውማ ማ አይን እያየ የእህቴ ሰርግ ሲበላሽ አላይም፣ ና አልወስድሽም፣ ይላታል ማለት ነው። በዚህ ጉዳይ እንግዲህ በብዙ ገንዘብ ብትጠይቀውም ብትደራደርም አሹ ቢባታል። ወዲያው እንግዲህ ለገንዘብ እያወሩ እድ የመጡና አሹ እኔ ያወራችሁ ነው አለችው። አረ እንደውም ትይት ነው ፍቅር እኮ የውልሽ ገጠር ካልሄድኩ እያለች ነው ብሎ ሊነግራት ሲል እንግዲህ ፍቅር በጣም ፈራች። እንደሆነ ነግራት ምናምን እያለች ነው በእርግጥ አሹ አንቺ የጠምጥሽ ነው ገንዘቡን መካፌ ሲላት እንግዲህ ወንድሜ ከጠየኩት የፈለግኩትን ገንዘብ ይልክልኛል በማለት ነው የመለሰችለት አሹም እትዬንማ አልከዳም አልከዳም በማለት ነው እንግዲህ የመለሰላት። ባቡሬም እንግዲህ ከሊሊ ጋር ሲያወራ ቆይቶ ከዛ ጉንጯን ስሟት ነበር የወጣው። ያኔ በጣም ደንግጣለሁ እንግዲህ ሊሊ ጉንጯን ሲስማት በጣም ተናዳ። በዛም ምክንያት እንግዲ እንግዲህ ውጣ ያለችው ከቤቷ። እንግዲህ ባቡሬ በድቅድቅ ጨለማ እየሄደ እያለ ዳይመንድና ና ኪንጎዴ ሰርቆት ነበር። በዚህ የተነሳ ደግሞ አምልጧል ማለት ነው። እንዳጋጣሚ ዞሬ ሲል እነሱ ናቸው። ጅል ምን ትሰራላቸው እዚህ ጋር ዞር ወደ በማለት አንቋሻቸው ነበር የሄደው። እንግዲህ እነዚህ ሁለት ልጆች እስከ ዛሬ ሌብነትን አላቆሙም። አደይ ብታስጠነቅቃቸውም የሚሰማ አይደሉም። ሁለታቸውም እንግዲህ ስርቆት ተያይዘውታል። እንግዲህ በጧትም ለሌሊ ነግሯት ስለነበረ ያው ኪንጎም በጣም የሚሰርቃቸው ሰዎች እያሳደዱት ስለነበረ እየተደባበቀ ነበር የሚሮጠው። ሻኪራ እንዲያስተነገስ ይንላታል። እንግዲህ ጥሩ ስም አወጣላት ለሩታ ዳይመንድ እና ሩታ እንግዲህ ይጣመሩልን ሻኪራ ሻኪራ እየፈለገችው እያለ ማለት ነው። ከዛ መንገድ ላይ ቆማ ታስደነግጠው እንደምን ትሰሪያለሽ በዚህ ሰዓት ነው ምን ያላት እሷም እየፈለገችው ነበረ። በዚህ የተነሳ ሰዎችን ካየ በኋላ ምንም አይነት እድል አልሰጡትም እነዚ የሰረቃቸው ሰዎች እያራራጡ ስለነበረ ጥሏት ነው የሄደው። እሷም እንግዲ ምኗት ነው ወደዚህ ዛሬ ደግሞ በማለት ዘፈት ብላ ወደ ውጅዳለች። ደብም ወደ ገጠር መሄዱ እንደሰማች ከዛ ለማየፍ ይቃለ ጠይቅ ና እኔም አብሬ ሄዳለሁ በማለት ትነግረዋለች። እሱም እሺ በማለት ነው እንግዲህ ፈቅዶላታል፣ ወደ ገጠር እንድትሄድ። በእርግጠኝነት አሁን ፍቅር ወደ ገጠር ከሄደች የምታደርገ የመጀመሪያ ሥራ ማቃለል ነው። ወይም ደግሞ ያ ከዚህ ታሪ ልታገባው የነበረው ልጅ ሂዳ ታመጣዋለች፣ ከዛ በኋላ እንዲያገባ ታደርጋለች። እንደምንም አድርጋ የጌታ ልጅ እንግዲህ እንድታገባ ነበር የምታደርጋት። ሮማን እና እሹ እንግዲህ ለምን አዴይ እንደምጠላት ገባቸዋል። ምክንያቱም ዴብን ተፈልገዋለች ብለው ስለሚያስቡ በዚህ ጉዳይ ተስማምተዋል። ሮማንም በእርግጥ ልክ እንስቲ ቆይኛ ነገራት። አለ ውጭ ልጅ እንደውሎ ምንድነው እንደዚሁ መጠላት ሲሉ ነበር። እንግዲህ አደይም በቃ መልካም ምኞቱን እየገለጸችለት እንዲሁም ደግሞ ዴቭ ወደ ገጠር ሲሄደ ራሱ እንዲጠብቅ አሳስበዋለች። ከሳሰበችውም በኋላ ተመልሰዋል። ምንም አታስቤ ቆንጆ ይላል እንግዲህ ልጁም እንግዲህ ባቡሬን ደብሮ ስላገኘችው እንደምንም ፈልጋ ቦታው የራጋ ቁጭ ብላለች። ቁጭ ካለችበት እንግዲህ ሊሊ የመጣች እንደሆነ ስታቅ ጉንጩን ተስማዋለች። በዚህ የተነሳ እንግዲህ ሊሊ የሚቀርግ ነገር ያዘቻት። ታዲያ ቆይ ሊሊ ምንድን ነው? አልወደውም አላፈቅረውም ስትል፣ ከዛ ሊሊ ስትስማው እንዴት ነው እንደዛ ያንገሸገሻት? ምን አውቃ ነው አውቃ ነው። ግን አላወቀችውም ማለት ነው። የሆነ ፍቅር እንዳያዛት አላወቀችም። እራሷን እየሸነገለች ነው ያለችው። ኤላም በጣም ጥሩ ሰው ነበር፣ ግን ሰብሮኛል። ባቡሬ እንደዛ ሊሆን ይችላል ብላ እያሰበች ነው ያለች። ግን ራሷን እየዘወደች ነው ያለችው። አደይ ሁሉም ወንድ አንድ አይደለም ትላለች። የእውነት ነው። በሌላ በኩል እንግዲህ ሩታም በቃ ማሚ፣ እኔ ወደ ገጠር መሄድ እፈልጋለሁ። ሁሌ ተመሳሳይ ነገር ነው የሚሆን ስል ችታለግና ስ ገጠር አይችል ልናፈስ ነው በማለት ፈቃድ እጠይቃለች። እናቷም በቃ እናትሽን ደውዬ እጠይቃት እና እሺ ካለች ትሄጃለች በማለት እንግዲህ ፈቅዳላታለች። እውነት ነው ሁሌ ስልኪት ቪሌጅ እጅግ ሩታ ይዛ ቪዲዮች በታዘነ ማለት አለብሽ። ከዛ ቪዲዮ ቅረጭ። እንግዲህ የዛሬው ቪዲዮችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።